ኤፍራታ እንግዲህ ወደ ያፌት ሰርግ ሂጄ መፈጸም ካለብኝ በሚል እንግዲህ አንድ ውሳኔ ላይ ደርሳለች። ያንንም እንግዲህ ከናታል ጋር ተኝቼ ቢያንስ ይህንን ማስታወሻ ጥዬለት ሊሄድ እያለች ነው። ፖሊሷ እንግዲህ ወደ እሷ እየቀረበቻ ስትመጣ በፍጹም አላምናት ብላ እንግዲህ እየሸሸቻ ስትሆንም፣ ደግሞ ፖሊስ እስከሆነች ድረስ ምንድን ነው ያስጨነቀች ንገሪኝ ስትለኝ እሱ ሰው ገሎ ነው ናታል ብዬ በፍጹም ማሳልፌ መስጠት የለብኝም የሚለውንም ነገር በ በማሰብ በፍጹም አንቺ ጋር ምንም ነገር የሚያገናኘን የለንም፣ ለእኔ ውጭልኝ ከጊዜ ክላስ ብላ ነበርና ያስወጣቻት። አያንቺ አለቃ የእኔ አለቃ ነው እየደወለልኝ ስልክ ስለማታነሽለት ነው ብትላትም በፍጹም አንቺ አወጣጭነሽ እያለችን ቢብላት ነበር እና በዚህ ሳይስማሙ እንግዲህ ወጥታ አንድ ነገር ማድረግ አለብኝ፣ የኤፍራታ ሰርግ የሚቀርበትን ነገር መወሰን አለብኝ ስትል ፖሊሷም ትላለች ማለት ነው ሄዋን ማለት ነው። በዚህ መካከል እያለ እንግዲህ ናታል ወጥቶ በብስጭት እንግዲህ ከዚህ በኋላ በውስጥ የማፈቅረው ሌላ አለኝ ስላለችው መጠጥ ቤት ሄዶ እየጠጣ እየሰከረ እያለ ቢኒ እንግዲህ ደርሶለት እና እየወስዶ ክፍል ውስጥ ቤት ውስጥ አስገብቶት ነበረ። በምን ተፈጥሮ ነው ብሎ ደንግጦ ማታ ምንድነው የተፈጠረው ሲል ለቢኒ ይደውለታል። እንዴት ነው ኤፍራታ ክፍል ራሴን ያገኘሁት? የትላንትናውማ ልዩ ነው እያለው ነበረ እሱም እኔ እንደ ትናንት ነው አይቼህ አላውቅም። በጣም በጣም በጣም የእኔ ጨረቃ፣ ካንቺ ውጭ ምን መኖር አልችልም፣ ራሴን አጠፋለሁ። ምን ያላልከው ነገር አለ እያለ እንግዲህ ሲነግረው፣ ኧረ በእውነት ነው ያልኩት ይሄ እና አለቀስኩኝ አለው። አረ ቢንየ ተው፣ እየቀለድክ መሆን አለበት ቢንየ ሲለው እና ንገረኝ እስኪ ምንድን ያደረግኩት የተደረገ የተፈጸመ ነገር አለ ሲለው፣ እሺ በቃ እየቀለድኩ ነው ይለዋል ቢኒ። ግን ስለ ኤፉ በጣም ስለ ተደጋጋሚ ስታወራ ነበር፣ ስንዴትም ብስጭትም አይቸባሃለውኝ ይለዋል ኤፍኬፍ ክፍል ጋር ካልገባው ስላልከኝ እዛ አስገብቼ መጥቻለሁ፣ እና ጥይህ ነው ወደ ቤት የመጣው ሲል ይነግረዋል ማለት ነው። በፈጣሪ ስምን አድርጌ ይሆን ምንድን ተፈጥሮ ይሆን እያለ ሲል እንግዲህ ድንገት ኤፋዬ ትገባለች። ኤፋዬ ስትገባ በኋላ እደውልልሻለሁ እደውልልሃለሁ ቢኒ ብሎ ይዘጋውና ከዛ ምንድን ነው የተፈጠረው? ያስቸገርኩሽ ነገር አለ ምንም አታስታውስም? አለችው ኤፉዬ። ምን አድርጌ ነው? አይ እዚህ ነው መድረው ብለ ስትበጠብጠኝ እኔ ግን ጠዋት ሳላ ላይ ነበረ የተኛው ሶፋ ላይ። ከዛ ጧት ስመጣ ልብስ ተወርቆ አገኘሁት። ከዛ ቀየርኩልን። ለምን እዚህ ያልተኛኩም አስቸገርኩ አለች። ከዚህ በኋላ እኔ እናንተ አንድ ክፍል መተኛት የለብንም። እኔ አንተ ጋር ስተኛ የማገጥኩ ይመስለኛል አለችው። እንዲሁ ለመሆኑ፣ እንደዚህን ያክል ያደረገሽን ሰው ልትነግርኝ ትችያለሽ? በዚህ ፍጥነት እንዴት ልትቀየር ይቢቻልሽ? ሲል ይጠይቃታል። እሱም ግን እሺ ማወቅ እፈልጋለሁ፣ እስኪ ንገርኝ፣ የጨረቃን ጨረቃን ያስጠነቃትን ነገር ንገሪኝ ሲል ይጀምርለታል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ፣ ክርስቲያን ጎገኖች፣ ሰላም ሰላም ብያለሁ፣ ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ኤፍራታ እንግዲህ እህን ጥያቄ አሁን መልሽ፣ በኋላ የሰርግሽ ቀን ከሰው ፊት ሲያዝንና ልቡ ሲሰበር መነትን በሩም ዘግቶ ማልቀስ አለበት። እንግዲህ ሆዳ ከዛ ይውጣለት። የዛን ቀን ሰርጌለት እንዴት ነው የሚገኘው ሲል ትታስባለች። ኤፎ ምን እያልሽ ነው ንገሪኝ ሲላት፣ አይ በቃ ተጨናነቀች እና ልታስተዋውቂ ትፈልጊያለሽ? እስኪ ለወቀው ከኔ አሸንፎ የወሰደሽን ሰው እያለ ነበረ የሚጠይቃት እና እሷም ይሄ ነገር አስጨንቆ ፖሊሷ እንግዲህ ለኤፍራታ ለማስለቀቅ ከቤዛ ጋራ ጓደኛ ነች ብዬ ነበር የገባሁት፣ ግን ሁሉን ነገር ቤት የሚደረገውን ነገር አውቃለሁኝ ስትል ለሉሊት እውነቱን ትነግራታለች። ማንም ሰው ስለማይጠረጥረኝ እየገባሁ ቢዛንም ሁሉንም አጣራ ነበር ስትል እውነታውን ትገልጽላታለች። ስለዚህ መከታተል ስላለብኝ ነው። አሁን ግን አንቺ እንድታግዥኝ እፈልጋለሁኝ ብላ ኤፍራታና ሳምናት ወጥታ ነበረ። ግን መካከል ላይ ደውላ ፖሊስ መሆኗን ስለነገረቻት አይ ፖሊስንማ፣ ከነገርኳት ነታልን ታሳስርብኛለች፣ ስለፈራች አልነገረቻትም። ውጭልኝ ብላ ነበረ ያስወጣቻት። ለመናገር ሁሉን ነገር ሞክራላት ነበረ። ያፌት ግን እንድታገቢውና እንድታስገድጅ ያለሽን ንገሪኝ ብትላትም ይሄን ነገር አሳልፋ መናገር አልፈለገችም። ከዛ ውጭልኝ፣ እባክሽ ውጭልኝ ብላ ነበረ ያስወጣቻት። ላግዝሽ ስትላትም ፍቃደኛ አልሆነችላትም። በቃ ልቀሽልኝ ክፍሌን ውጭ ስትል አስወጥታት። ከዛ ፅዮንና ገነት ደግሞ እየተጨቃጨቁ ነው። ፅዮን ለገነት የሆነ ነገር ቀልቤ ይነግረኛል ትያለሽ፣ አውቃለሁ ትያለሽ፣ ለምንድነው ታዲያ የኤፍራታን ተንኮል የማታውቂው? ለምንድነው የእሷን የማታውቂባት ማንነቷን ያልተገለጸልሽ? ለምንድነው ስትል ትከራከራት። ገነት ደግሞ አንቺ ምን እየሆንሽ ነው እንዴ? ይህች ልጅ ራሱ ውረጅላት፣ እሷ እንደዚ አይነት ሰው አይደለችም፣ እባክሽ እያ እየተከራከረቻት ነበረ ከዛ ገነት ደነገጠችና ዘወር ስትል ሂዋንን ታያታለች። ኤፍራታን ምን አድርገሻት ነው እስኪ ልሂድ ብላ ከኤፍራታ እየሮጠ ከኤፍራታ ክፍል ስትገባ ገነት ቸክ ለማድረግ ኤፍራታን ስትገባ ኤፍራታ ደግሞ ደንግጣ ምን ሆነች ነው አንቺ ምን ሆነች ነው ስትላት፣ ምን ዴ ምን ሆነች ነው ትይኛለሽ? ምን አደረገች? እሺ፣ እስኪ መሰሪ ልጅ ሄዋን ምን አደረገች ስትላት፣ ኤፍራታ ደግሞ አረ፣ ምንም አላረገችኝም፣ ግን ጤና ስላልነበርኩ ልትጠይቀኝ መታ ነው ስተ ገነት አላመነችም። ምን ብላ ነው አንቺን የምትጠይቅሽ? ምን ስለ አንቺ ደግሞ ከመቼ ወዲ ወዳጅሽ ሆነች ስትላት ግን አንቺ ለምንድን ነው ይህን እንደ እናት የምትንከባከቢኝ ለምንድን ነው እንደዚህ የምትወኝኝ ስትላት ገነት ተደናግጣ የምትናገረው ጠፋባት ማለት ነው ከዛ በኋላ እባክሽ አንቺ ህይወት አለች፣ ጥሩ ህይወት አለሽ፣ ልጅ አለሽ፣ ሁሉን ነገር ሽንትተሽ እዚ ጋር እኔ ጋር የተቀመጥሽበት ቤትሽንም ልጅሽንም ጥለሽ የመጣሽው ስትል ትጠይቃታለች። ለምን ሰራተኛ ሰዎች የሰራተኛ ሞት ደግሞ የለሽም ስትላት ሰራተኛ እንዴት ነው መሆን ያለበት ስትል ትጠይቃታለች። እና ደንግጣ አይ አስከፋሽም ብላት ስትወጣ ነገሩ እኔ መጠየቅ የለብኝም አለች። የምትነግሪኝ ሁሉ አሳማኝ አይደለም ብላ ገነትን እንግዲህ አናደደቻትና፣ ስትወጣ የሆነ ነገር የጠረጠረቻት አላት። ለምን መሰላችሁ? ከዚህ በፊት ቤዛ እናትሽ ናት የሚለው ነገር ስላለ ያን ነገር ሁልጊዜ ትጠረጥራለች ኤፍራታ ማለት ነው። ገነትን ልታፋጥጣት ብትሞክርም ገነት ግን በዚህ ሰዓት የመናገሩን ነገር ወደኋላ ብለዋለች ማለት ነው። ቢኒያምና እንግዲህ ጠብቆ ሰክሮ እሱ ናታ ከቢንያም ጋር ሲመጣ ሊተኛ ሲል እንግዲህ ከክፍሉ ስታገኘው አባበለችው ማለት ነው። ኤፋየ፣ ድንግልና ስለመስጠት ነው ያሰበችው። ኤፎ ግን ይህንን ነገር ልታምን አልቻለችም። ድንግልና አለ ብላ አላሰበችም ነበር። አሪፍ አሳልፌ ከሱ ጋራ ቢያንስ ይህን አንድ ማስታወሻ ሰጥቼው ልሂድ ብላ ነበረ አስባ የነበረው። ከኤፍራታ እና ቤዛ ሲያሳልፉ ከነበረው ላይ እኔም እስኪ ዛሬ ከሱ መራቄ ካልቀረ አንድ ትውስታ ልስጠው ስትል ነበረ ያሰበችው። ከዛ በኋላ እንግዲህ ከተኛች በኋላ ያየችውን ማመን አቃታት። እንዴት ከአንዳይሉ ሁለቴ ሶስቴ ተደፍረሻል ብሎኛል፣ ደምም በዛን ጊዜ በሰውነቴ ሲፈሳ ይቻለውኝ፣ እውነት ያ ሁሉ ፌክ ነበር እንዴ? እንዴት ነው እንደዚህ ሊሆን የቻለው እያለች ራሷንም ግራ እየተጋባኝ ነበር የተነሳችው ፈጣሪ ይወደኛል ማለት ነው። ከነዛ ሁሉ ሴቶች መካከል ላይ እየጠበቀኝ በጣም ነው ጥሩ። ያፌት ግን እንግዲህ ይህን ነገር ሲሰማ ምን ይላል ትላላችሁ? ያፌት የሚፈልገው ኤፍራት አንድ እንግልና እንዳላ ስለሚያቅ ያን ነገር ክብረ ንጽህናዋን ወስዶ ለማስደሰት ለመደሰት እና ለማናደድ ነው። ሄዊ ደግሞ ይህን ሰርግ በምን መልከል ላስቀረው እያለች ጨንቋታል ማለት ነው። ይህንን ሰርግ እንግዲህ እንደ ፍቅረኛም ሆና ብትቀርብለት ያፌት በፍጹም አላቅሽም የማፈቅረው ሰው አለኝ እና እንደውም ሰርጌ እሁድ ነው፣ እንድትመጪ፣ ሴትዮዋንም ሙሽራዋን ስታይ ትደናገጫለች እያለኝ ነው። ቃል ገብተህልኝ ነበር እኮ፣ ተወደይ ነበር እኮ ለምን ተቀየርክብኝ? እያለች ብትለው በፍጹም አንቺ ማነሽ፣ ከኔ መኪናን መግባትሽም ይገርመኛል እያለ ነበረ። እኔ እንደውም ከኔ ጋር ማውራትሽ ሙሉ ያናደኛል እያላት፣ እና እንዳልሆነ በቃ፣ ከዚህ በኋላ በእኔ በኩል ካልተሳካልኝ በሉሊት በኩል መጀመር አለብኝ ብላለች። ሉሊት ደግሞ እንደምታውቁት መረጃ ይዛ መታለች። ያ መረጃ የፍራታ አልተቀበለቻትም። ስለዚህ ይህን ነገር እንግዲህ ወደ ፍቅር መግባት ካልሆነልኝ በኤፋ ነው በሷ በሉሊት መንገድ ሊሄድ ብላ፣ ሉሊትንም ያፈቀርኩ ሰው ከዳኝ ስለዚህ ፖሊሷ አሁን እንግዲህ ከያፌት ጋር ያለው ግንኙነት ተቋርጧል። እሷ መሞከረ አትልም። ከዚያ እንግዲህ ለሉሊት እያለቀሰች ፍቅሬ ከዳውኝ ያለች ስትላት አግዢ ብላታለች። ልታግዛት እንግዲህ ወደ እሷ ቃል ገብታላታለች። እሷ ደግሞ እንግዲህ ሉሊት ያንን መረጃ ለሂዋን ከሰጠቻት እንግዲህ፣ እሷ ፖሊሷ ይህንን መረጃ ይዛ ወደ ወደፊት የምትቀርብ ትሆናለች። ሰርጉን ልታቋረጠው ትችላለች። ወይንም ከነሱ ከሱ ውስጥ አንድ ባልደረባው ሰርጉን ሰምቶ ሰርጉን ልደግስ ያለ ሰው አለ። ከነዛ ውስጥ እንግዲህ አንደኛቸው ሊያከሽፉት ይችላሉ ይመስለናል። እና እንግዲህ ያፌት ደግሞ ይህ ነገር ከሸፈበት እና ድንግልናዋን ለእሱ መስጠቷን ሲሰማ በጣም ይበሳጫል እና ይናደዳል። ከዛ በኋላ እንግዲህ ናታልም ሊያቅ ስለሚችል ናታል ምን ሊወስን ነው? በመካከል ደግሞ እንግዲህ ወንድማማች መሆናቸው ነገር እየታወቀ ከሄደ እና ይህን ቂም በቀላቸውን ይቀጥሉበታል ወይንስ በምን አይነት መንገድ ይይዙታል የሚለውም አንድ አሳሳቢ ነገር ነው። በዚህ ምክንያት እንግዲህ ሰርጉ ይከሽፋል። ወይ በሱ ባልደረቦች ወይም በሉሊትና በሂዋን መካከል ላይ ማለት ነው። ግን በዚህ መካከል ላይ ድንግልናዋን በሳይሰክር ብትሰጠው ነበር ጥሩ። ግን ቢሆንም ልብሱን ማስታወሻ አስቀምጣለታለኝ ማለት ነው። አሁን ሉሊት የምታመጣው መረጃ ነው ለሁሉ ነገር ደግሞ መፍትሄ ይሆናል ብሎ የሚለው ሴቶችን የሚያለውን ቪዲዮ ቀርጻ ስለምታመጣ ሰርጉ ሊቀር ይችላል የሚለው ምክንያት በዚህ ነው። ሰርጉ የሚቀርበት አንዱ ምክንያት የሚሆነው ብዙ ነገሮችም እየተከሰቱ ነው። እንግዲህ በዚህ የሉሊት መረጃ ሲገኝ ያፌት እንግዲህ ወደ እስር ቤት ይገባና ሰርጉ ሳይሆን ይቀራል ማለት ነው። ውድ ተመልካቾቼ እና እንዲሁም ደግሞ እፍራታ ና ያፌት እንግዲህ የዛን የስካሩ ምሽት ያለገደብ ሲዝናኑ ነበር። እና ያልሆነ በስካር መሆኑ ስለማያቅ የሚፈጠረውን ነገር ስለማያስታውስ ያኔ እንግዲህ ማታ የተፈጠረው ነገር የእሷን የክብር ንጽህናዋን መውሰዱ ምንም አያስታውስም። እሷ ግን የማይረሳውን ትውስታ ልስጠው ብላ ነበር። ጠዋት ያስታወሰችው ነገር ግን ሌላ ነበረ። እንዴት ነው እነሱ ያሰቡት ደፍረው ነበረ? ያን ማታ ላይ ደሜ እንኳ በሰውነት ሲፈስ የነበረው ፌክ ነበር ማለት ነው። ያን ያህል ያፌት ምን አስቦ ነበረ? ይሄ በጣም እያስጠየቃትና እያስጨነቃት ነበረ። ዛሬ ክብሯ መወሰዱን በናታ ስታውቀው ያንን ስታስታውስ፣ ግን ያፌት አንድ ትልቅ ነገር ኪሳራ እንደገባ ነው አሁን ክብሯ አለ ብሎ ነበር። ያፌት ሊያገባት ያሰበው ማንም ስላነካትና ክብሯ ስላለ ነው። እኔ አግብቼ ወስደዋለሁ የሚል ተስፋ ነበረው ያፌት። ግን ይህን ሰርግ የሚያዘጋጀውም ለዛ ነበረ። አሁን በባዶ እንደተሸነፈ ሲያውቅ ምን ያደርጋል ያፌት? ምንድን ነው የሚሰራው? ከዚህ በኋላ ምን ሊሆን ነው የሚያደርገው? መገመት አንችልም ሁላችንም። ናታ ጠዋት ላይ እፍራታን ሲያወራት ነበረ። እኔ ሁሉም ነገር ትቼዋለሁኝ። ከአንቺ ጋራ ያለውን ነገር ሁሉ በስምምነት ጨርሰናል። እኔ ከልቤ ነው ዲሽ አንችም እንደዛው ነገር ግን ከኔ በላይ ልታፈቅሮ የቻልሽውን ሰው አስተዋውቂ ነበር ያላት። ታዲያ ይህን እውነቱን ንገሪ ፍራታ፣ እውነቱን እያለች ተጨናንቃ መናገር አስባለኝ። እንግዲህ ተነስታ ጧት ስትነግረው፣ እሱነቱን ስትነግረው፣ ምን ይፈጠር ይሆን? ሁላችንም በቀጣይ ላይ የምናየው ነበር። ሰርጉ በምን ምክንያት ይፈርሳል? አንድም በሉሊት፣ አንድም በነሱ ባልደረባዎቹ ሊሆን ይችላል የፖሊሷ በኩል ያለው ነገር እንግዲህ ስለነቀባት አልሆነም ወይም ያፌት እሷ ድንግልና መወሰዱን እና ያፌት እንግዲህ ድንግልና አለመኖሩን ሲያውቀው ምናልባት በዚህ መልኩ ሰርጉንም ሊያቆመው ይችላል። በሶስት አይነት መንገድ እንግዲህ አንድ ነገር እንጠብቃለን። ይህን ነገር እንግዲህ ማታ ደግሞ ልትነግረው አስባለች ኤፍራታ ኤፍራታ ያፌት እንደሆነ ስትነግረው ደግሞ እንግዲህ ከባድ ጦርነት ውስጥ ይገባሉ ሁለቱ። ያኔ ደግሞ ወንድማማቾች መሆናቸውን ሲያውቁ ምን አይነት ነገር ይወስን ይሆን? በጣም የሚገርም ነው። በቀላቸውን ይቀጥላሉ ወይንስ በይቅርታ መንገድ አድርገው ይቀጥላሉ የሚለውን በጣም የሚያጓጓ ነው። ስለዚህ ውድ ተመልካቾች ሐረግ ድራማ በጣም በጣም የሚያስተምርና የሚያስዝናና ብዙ ነገሮችን ጠለቅ ብለን እንድናቅ የሚያደርገን ስለሆነ ሁላችንም ብንከታተለው በጣም ደስ ይላል። መጨረሻ እንግዲህ ሰርጉ ይከሽፋል እንጂ ሰርጉ አይሆንም። ግን በዚህ ሰዓት በዛሬው ጊዜ እንግዲህ ድንግልናው እንደሰጠችው ስት ሲያቅ ደግሞ የበለጠ ጨረቃውን ይወዳታል ማለት ነው። ናታል ና እንግዲህ ያፌት እየከሰረ ነው ማለት ነው። ከዚህ በኋላ እንግዲህ ውድ ተመልካቾቼ ስትከታተሉ ሲነበረ አመሰግናለሁ። አሰላሙ አሌይኩም ረህመቱላሂ ወበረካቱ።